ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁ? እንደምን አላችሁ? እኔ ዳናነኝ እግዚአብሔር ይመስገን። እንደምን ሰነበታችሁ? እንዴት እዟችኋል? ስራ ጤና ይሆት ሁሉ ሰላም መልካም ከእኔ ሁሉ ሰላም፣ እግዚአብሔር ይመስገን። ሰላማችሁ ክብዝ ትምችት ይበልልኝ ውድ ቤተሰቦቼ፣ እንደምን ሰነበታች? እንዴት ናችሁ? እኔ ዳናነኝ እግዚአብሔር ይመስገን። ስልኩ አልስተካከላለኝ ያስቀመቁበት ቦታ እንዴት ይዟችኋል? ስራ እንዴት ነው? የሳውዲ ሙቀት እንዴት ይዟችኋል? እየበረታችሁ ነው ውድ ቤተሰቦቼ። እኔ ዳና ነኝ እግዚአብሔር ይመስገን። አይዟችሁ ውዶቼ፣ በርቱልኝ ማለት ነው። እንዴት ናችሁ? ሰላም ናችኋል? ሰላም ካልኳችሁ በኋላ ዛሬ የሆነች ትንሽ አሰራሯ ቀላል ምግቡ ግን የሚጣፍጥ ኬክ ተብሎ የሚጠራውን እየላችሁ መጥቻለውኝ። እሱም ምንድን ነው ብትሉ የሌሙን ኬክ ነው። ዛሬ ማሳያችሁ እኔም መስራት ስላለብኝ ነው ማለት ነው። በጣም ቀላለው አሰራሩ። ከአንዳንድ ሁሉንም ሁሌ እንደምላችሁ እኔ ስጀምር ነው ማሳያችሁ አይደለ አንድ ብዬ ስጀምር ነው ከመጀመሪያው ጀምሮ እስከ መጨረሻው ምክንያቱም ለእናንተ እንዲጠቅም እኔም ደግሞ ደስ የሚለኝ እንደዛ ሳሳያችሁ ነው ማለት ነው። ለእናንተም ይጠቅማል፣ እኔም ደስ ይለኛል ማለት ነው። ስለዚህ ብዙ ልጆች ያው ሁሌ እንደምላችሁ ለአዲስ መጪዎች በተለይ ይጠቅማቸዋል። ኮንትራት ቤት ትሆኑ ሁሉን ነገር ነው ምግብ፣ ጽዳት ምናምን ብሎ አይደለም። እኛም እንደዛ ነበርን ማለት ነው። ኮንትራፌት ስንሰራ ይሄ ምግብ ነው ይሄ አንቺ ስራ ነው አይደለም። ሁሉንም ምግብም ጽዳትም የሁሉንም ነገር እንድንሰራ ነው የሚፈልጉት እና ስለዚህ አዲስ መጪዎች ቤተሰቦቼ እህቶቼ የምትመጡት እንደዚህ በተለይ የምንታነቦ የምጽፉ ከሆነ ዩቱብ ላይ ገብታችሁ ስትጽፉ ይወጣላችኋል። የትኛውም ማሰራር ዩቱብ ላይ አለ። እግዚአብሔር ይመስገን አሁን እንደ በፊት አንቸገርም ማለት ነው። ስለዚህ እኔም ጥን ምጠን ያለች ቀላል የሌሙን ኬክ አሰራር ነው እየላችሁ የመጣውት። እዚህ ጋር ሶስት እንቁላል አለኝ ማለት ነው ይታያችኋል ብዬ ተስፋ አረጋለሁኝ። ሶስት እንቁላል ነው። እሱን ደግሞ እንቁላሉን ምን ላይ ነው የማረገው? ቀላጥ ውስጥ ነው የማረገው ማለት ነው። ምክንያቱም እምፈጨው ስኳሩንና እንቁላሉን በቀላጡ ነው። የቤት ውስጥ መፍጫ ያላቸው አረቦቹ አሉ ሳህን ላይ አርጎ ራሱ የሚመታላችሁ አለ። እኛ እኔ ጋር ግን አላገኘሁም። የለምም ደግሞ ችግር የለብኝም። እኔ በቀላጡ መትቼ እንደዚህ እሰራለሁ ማለት ነው። እንቁላሉ ስባር ይገባ። ቆይ ላውጣው እና በተገኘው መስራት ነው ውድ ቤተሰቦቼ እንደዚህ አርጌ እንቁላል ሶስት እንቁላል ከመታሁት በኋላ ቀላጥ ውስጥ አስገባሁት። በኋላ ምንድነው ማረገው? ስኳር ስኳር ግማሽ ብርጭቆ አለኝ። ስኳሩንና ስኳሩን እና እንቁላሉን አንድ ላይ ነው መፈጫው አንድ ላይ ፈጫው ማለት ነው አንድ ላይ ፈጫውና ስኳሩን እና እንቁላሉን አንድ ላይ ተተፈጨ በኋላ እንትን ይላል አረፋ ምናምን የሆነና ቆንጆ ሊወፍርም ይችላል። ስለዚህ ዝባዲ አደርግበታለሁ ማለት ነው። ዝባዲ አደርግበታለሁ አንዱን ዝባዲ እርጎ ወይ ደግሞ አረብ ዝባዲ ብለን የሚጠሩት እርጎ አደርግበታለሁ ማለት ነው። ስለዚህ ስኳሩን ልፍጨው እስኪ፣ መጀመሪያ እናንተ ላይ እንዳይጮክ ልዝጋው መሰለኝ። ምክንያቱም ይጮሃል በማሽን ስለሚፈጭ ማለት ነው እንቁላሉንና እንቁላሉን እና ስኳሩን ስንመታው ኬኩ ቆንጆ ነው የሚሆንልን ማለት ነው። ይሄ ሁሌ እንደምላችሁ የሙዝ የሙዝ ፈኔሊያ ስለሌለኝ የሙዝ የክሬም ማጣፈጫ ነው። ስለዚህ እኔ ደግሞ እንቁላሉ እንዳይሸትብኝ አንድ አደርግበታለሁ በክዳኑ ማለት ነው እና ምንም አይሆንም። እንቁላሉ ሽታው ይጠፋል። ይሄ የሙዝ አይደለም ሙዝ ነው እና ጣዕሙን የእንቁላሉ ሽታ ኬኩ ላይ እንዳይመጣብን ይሆናል ማለት ነው። ስለዚህ ከአሁን እፈጨዋለሁ። በቀላጥ ነው የምፈጨው። ሲፈጭ ስለሚጮክ ስኳሩንና እንቁላሉን ፈጭቼው ዝባዴውን እያረኩኝ ደግሞ ዝባዴው እንደምጨምረው አሁን ጨምረዋለሁኝ፣ ግን ይህን መፍጨት ስላለብኝ ማለት ነው። መጀመሪያ እንቁላሉን መምታት አለብኝ ከስኳሩ ጋር ስለዚህ ተመልሼ ልምጣላችሁ ማለት ነው። እርጎንም አሳያችኋለሁ ከአንድ አንድ የምጨምረውን አሳያችኋለሁ። ምክንያቱም እናንተ ትሰሩ እንዳይከብዳችሁ ማለት ነው። ሰዎች እንቁላሉንና ስኳሩን አያችሁት እንዴት እንደሆነ አረፋ ነው የሆነው አልወፈረም ማለት ነው። አሁን ግን የምጨምረው አሁንም መፍጨቴን አላቆምኩም ገና ነው አላለቀም ማለት ነው። ሎሚ ሎ ሌሙን ነው ሌሙን ብርቱካን አይደለም። ይህ ሌሙን ኬክ ነው። ሌሙን እንደዚህ በሽሬዋለሁኝ የተማረገው ቀላት ውስጥ ነው ማረገው ማለት ነው። እንዲዋሃድልኝ እና እንዲፈጨው ሁለት ሌሙን በሽሬዋለሁኝ። ሁለት ሌሙን በሽሬ የመጣሁትኝ እንዲቀለኝ ብዬ ነው እንዳፈጠን ብዬ ነው። በሽሬዋለሁኝ ሁለት ሌሙን የበሸርኩትኝ ግን ደግሞ የበሸርኩትን አልደፋሁትም ውሃውን ጭምቄ ውሃውን ጨምቄ እዚህ ውስጥ ነው ማረገው ማለት ነው። አሁንም እፈጭዋለሁ ማለት ነው። ስለዚህ ይህ ዲሪን ወርድ ከሌላች ካሌላችሁክ ችግር የለውም ችግር የለውም። ግዴታ አይደለም፣ ግን ቢኖር ደግሞ አሪፍ ነው። እዚህ ጋር ከዚህ ውስጥ ያወጣው ነው ኬክ ማለት እንትን ማለቻ ነው። በጣም ቆንጆ ነው የሚሆነው። ከሌለ ደግሞ ምንም ችግር የለውም። ያንንም እጨምረዋለሁ ማለት ነው። ትንሽ ላስታሪክ ነገር ናርገው ችግር የለውም። ሙሉን ናርግ ያለው ማለት ነው። ስለዚህ ምንድን ነው የቀረኝ? ዝባዲ ነው እርጎ ማለት ነው። ዝባዲ ሁሉንም አረጋለሁ። ዝባዲ ምንድን ነው የሚያደርገው ብትሉ ኬኩ ያው ዝባዲ እርጎ ወተት ምናምን ያስፈልጋል። እና ስለዚህ ዝባዲውንም ሁሉንም አረገዋለሁ። እንደዚህ አንዱን ሙሉን ማለት ነው ዱቄቴን የማደርገው መጨረሻ ላይ ነው። ገባችሁ? ስለዚህ አንዱን ዝባቴ ተጠቅሜያለሁኝ። አሁንም ማለት ነው እፈጨዋለሁ። እፈጨውና መጨረሻ ዱቄቴን እያረኩኝ ይሄኛውን የፈጨውትን ሳህን ላይ አድርጌ ዱቄቱን እያረኩኝ መጨረሻ መጣላችኋለሁ ማለት ነው። አሳያችኋለሁ ኬኩን ኦቭን ውስጥም ሳስገባ አሳያችኋለሁም፣ ኬኩም ሲወጣ አሳያችኋለሁ። ግን እናንተ ለኢትዮቤ አዲስ የሆናችሁ ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ ወደ ቤቴ የመጣችሁ አዲስ ያላያችሁኝ ደግሞ እንኳን ደህና መጣችሁ ብያለሁኝ እናንተም ትትገቡ ሰብስክራይብ አድርጉ ሰብስክራይብ ላይክ ኮሜንት ሼር ያረጋችሁልኝ እጅግ በጣም አመሰግናለሁኝ ውድ ቤተሰቦቼ ነገም ዛሬም ሁሌ እንደምለው ከማበረታታት ወደኋላ አትበሉ እኔም ደግሞ በቻልኩት አቅም እየሰራሁኝ ነው ማለት ነው መልካም ጥሩ ነገር ስሰራ ወደ እናንተ እየመጣለሁኝ ፊታችንንም እንደዚህ እራሳችን የፊታችንን ቆዳ እንጠብቃለን ማለት ነው። ያሁኔ ቪዲዮ ሁሉ ያልሰራም እንጂ ፊቴን አልጠቀምም ማለት አይደለም ማለት ነው። እርጉም ማረም የተለያየ ብዙ ነገር አለና በእርቱ እራሳችሁን ጠብቁ ነው የምላችሁ ማለት ነው። እኔንም ብቻ ሳይሆን አሉ ብዙ ጎበዝ ልጆች ስለ ቆዳ ስለ ፊት የሚሰሩ ብጉርም የሚወጣባቸው ምናምን። እኔ ግን ፊቴ ላይ ምንም ነገር አይወጣብኝም እስካሁን እግዚአብሔር ይመስገን። እመጣላችኋለሁ አለሁ ይለሱ ማለት ነው። ግን ዛሬ የሌሙን ኬክ አሰራር ነው የሏችሁ የመጣሁትኝ ዘይት፣ ዘይቴንም አረጋለሁ ማለት ነው። ግማሽ ብርጭቆ በቃ አሁን ፈጭቼ የመጨረሻ ዱቄቱን አድርጌ እመጣላችኋለሁ ማለት ነው የወሯችሁ። በፈጩ ደስ ይለኛል፣ ግን በጣም ነው የሚጮኸው ማለት ነው። ማሽኑ ይጮሃል። ስለዚህ እናንተ ላይ ለምን አጮሃለሁ ትላላችሁ እና ተመልሼ ልምጣ። ድ ቤተሰቦቼ ጨራርሼ መጥቻለሁኝ። እንደዚህ ፈጭቼ አለው ማለት ነው። አሁን የመጨረሻው ላይ ደርሰናል። እንደዚህ በጣም ያማረ ሆኖልናል። ማለት ነው። ሁሉንም ተጠቅሜያለሁኝ። ወደ ቤተሰቦቼ፣ እዚህ ጋር ዱቄት አዘጋጅቻለሁኝ። ዱቄቱን እነፋዋለሁኝ፣ ምክንያቱም እዚህ እንዳያረግና እነፋዋለሁኝ። ለምንድን ነው ይኸው፣ ቁጥር ቁጥር ያለው እንዳያጓጉልብን ማለት ነው። እነፋዋለሁኝ። ከመንፋቴ በፊት ግን እንደዚህ እንዴት ላሳያችሁ፣ አይመችም ብታው እንደዚህ እነፋዋለሁኝ የምነፋው ደግሞ እንዳያጓጉልብኝና ይሄ ቁጥር ቁጥር ያለው እንትን እንዳይልብኝ ነው ማለት ነው። ብትን እንዲልልኝ ነው እንጂ ዱቄቱ ንጹሕ ነው። የፍርኖ ዱቄት ነው የተጠቀምኩትኝ ማለት ነው። እናንተ እንደ ቤተሰቡ ብዛት፣ እንደ ሰው ብዛት መጨመር ማሳነስ ትችላላችሁ ማለት ነው። እኔ ግን እንደ ሰዎቼ ብዛት የሰዎቹ መጠን ስለማቅም እሰራለሁ ማለት ነው። እናንተ ግን ሰዎቻችሁ ትንሽ ከሆኑ ማሳነስ፣ ብዙ ከሆኑ ደግሞ መጨመር ትችላላችሁ ማለት ነው። ቤኬንች ባውደር አንድ ማንኪያ አረጋለሁ ማለት ነው። ቤኬንች ባውደር አንድ በሻይ ሙሉ አረጋለሁ ማለት ነው። ስለዚህ የመጨረሻው ሰዓት ላይ ደርሰናል። በዚህ ነው መመታው። ዱቄቱን ካረኩት በኋላ ማለት ነው። ተወፈረም ተቀጠንም ወተት መጠቀም እንችላለን። ተወፈረም ደግሞ ዱቄት እያደረግን እያየን በጣምም ውፍር ሳይል በጣምም ቅጥን ሳይልብን እያዋሃድን ማድረግ እንችላለን ማለት ነው። ውድ ቤተሰቦቼ፣ ቪዲዮ በራሱ ሰዓት ምን ሆኖ ነው የጨለመው? እንግዲህ ይደወላል። ሁሌ ነው ምላችሁ፣ ስልክ ይደወላል። ለምን እንደሆነ ባላቅም ስልክ ሲደወል ነው እንደዚህ እየመታሁት ነው። ጠጋን አርግላችሁ መስል ይታያል። ይህ ተስፋ አረጋለሁ። እናንተ ግን ዱቄቱ ምን ሆነ ነው ይንሸራተታል። ታስቀምጥኩበት ስልኩ ማለት ነው። ዱቄትም መጨመር ትችላላችሁ፣ ተወፈረባችሁ፣ ተቀጠነባችሁም ወተት እያረጋችሁ፣ ጠብጠብ እያረጋችሁ ወተቱን እንትን ማድረግ ትችላላችሁ ማለት ነው። እንደዚህ ሆኖልኛል። በጣም ሲወፍር ጥሩ አይመጣም ማለት ነው። በጣምም ተቀጠነ ደግሞ የሆነ ወደ ላይ የመነሳት አቅሙ አይነሳም ማለት ነው። ወደ ላይ ኩፍ አይልልንም እና በጣም ብርቅ አይልም። ስለዚህ ኬክ በተፈጥሮ እሽንትን ይላል ማለት ነው። እንደዚህ ምቱን ይላል። ማሽኑ ቢኖር አሪፍ ነው። እኔ ግን ችግር የለም እንደዚህ ራሴ አዋህደዋለሁ ማለት ነው። ያያችሁት ነው። በጣም ቆንጅዬ ነው። እንዳያቸው ተስፋ አረጋለሁ። በጣም ቀላል ነው። ስራም ሰዓት አይፈጅብንም ማለት ነው። ለመሳል ሰዓት ብዙ ሰዓት አይጠይቅንም። ስለዚህ ከአሁን እዚህ ጋር ይሄ ደግሞ ወረግ ቃለው ወረግ ቃል ሳኔ ላይ አረጋለሁ ማለት ነው። እሱ ለምንድነው የተጠቀምኩት ኬኩ ይሄኛውን ኬኩ ብስል ልብሎ ሳህን አይዝብንም። ዘይትማ አንቀባውም፣ በራሱ ነው የሚለቅልን ማለት ነው። ይበቃዋል። እንደዚህ ከመታወት በኋላ ሳህኔ ላይ ያረጌ ኦብኔ ለኩሻለሁ፣ ኦብን ውስጥ አስገባለሁ ማለት ነው። በጣም ቆንጅዬ ነው። እናንተ ግን እንዳልኳችሁ መጨመርም መቀነስም ትችላላችሁ፣ እንደ ሰው ብዛቱ እና ጣፋጭ ብዙ ጊዜ የሚጠቀሙ ከሆነ የሰው በተደጋጋሚ ተሰሩ ታውቅ የለ እና ስለዚህ እናንተ የሰውን ብዛት ታወቃችሁ፣ ደግሞ መቀነስም መጨመርም የእናንተ ፋንታ ነው ማለት ነው። ስለዚህ በቀላሉ ትሰራላችሁ። ከሰዓት እንደዚህ ቡና አፍልታችሁ ለማቅረብ እንግዳ ሊመጣ ሲል ሐላ ለመስራት ወይ ደግሞ ይህንን ለማድረግ በጣም ቀላለው ማለት ነው። ላም ቀላለው አረቦቹ ዝም ብለው ቡና በባዶ አይጠጡም፣ አይደለም እና ከሰዓት ቡና ፍልተን ምናምን ሰዓት ካለንና ጊዜ ካለን ብንሰራላቸው አረቦቹ በጣም ይወዳሉ እንጂ የሚጠሉት ነገር የለም። ግንኛ ይደክመናል፣ ስራ ይበዛል፣ አይደለም። ስለዚህ ይሄ ደግሞ በጣም ቀላለው፣ ስራችንንም ሰዓታችንንም አይሻማንም ማለት ነው። በተለይ እንደዚህ አይነት ነገር በጣም ቀላለው። ይህንን እንደዚህ ታረጉና አው ብንታስገባላችሁ የምትሰሩ ስራ ካለ ትሰራላችሁ። ስለዚህ ሰዓት አይሻማል ማለት ነው፣ አይሻማንም። እና በጣም ቀላል አሰራር ነው። በርቱ ሞክሩት፣ ውድ ቤተሰቦቼ። አዲስ የመጣችሁት ደግሞ ወይኔ ሙቀቱ በጣም ነው የሚያቃጥለው አልቻልም እያላችሁ ነው። በርቱ፣ የማይለመድ ነገር የለም። አንዳንዴ ለስኬት ተወጣል፣ ለስኬት ማደለ። በርትታችሁ ያሰባችሁትን አላማ ለማሳካት ደግሞ መጠንከር አለባችሁ። በርቱ፣ ትለምዱት አላችሁ። አሁን ሙቀት አይሞቅም እያልኩ አይደለም፣ በጣም ነው የሚሞቀው። በጣም ይሞቃል። የትም ሀገር ነው። በነገራችን ላይ ሳውዲ ብቻ አይደለም፣ ይሞቃል የትም ሀገር አረብ ሀገር የተባለ እዚህ። እንደዚህ አድርጌ ሰሃኔ ላይ አረገዋለሁ ማለት ነው። ሰሃኔ ላይ አረገዋለሁ፣ ኦቭን ውስጥ ላስገባ ነው። ኬኩ ደግሞ ደርሶልኝ በስሎ መጨረሻውን አይት እንደደረስኩኝ ያሳያችኋለሁ ማለት ነው። ውድ ቤተሰቦቼ ከመጀመሪያው እስከ መጨረሻው ያሳየኋችሁ እናንተን እንዳይከብዳችሁ ነው። ደግሞም አይከብዳችሁም። ይህ ሁሉንም አድርጌያለሁ ማለት ነው። እሳኔ ላይ አድርጌያለሁ። ወረቀሉ አድርጌበት እንትን አለ። ወረቀሉ ደግሞ አሪፍ ነው። በኋላ ላይ ኬቱ ተበሰለልን በኋላ ከላዋጣው አይዘገም ማለት ነው። ሳህኑ እንደገና ቤታን ጠጣ አሪፍ ነው ያግዘናል ማለት ነው። ስለዚህ እንደዚህ አሪፍ ያለው ማለት ነው። አሁን ኦብን ውስጥ አስገባለሁ፣ ግን ኬኩ በስሎ ሳወጣውም አሳያችኋለሁ፣ ቆርሼም ምን አይነት ኬክ እንደሆነ አሳያችኋለሁ ማለት ነው። በጣም ቀላል አሰራር ነው። እናንተም ሞክሩት ትወዱታላችሁ እንጂ ምንም ይጠቅማችኋል እንጂ አይጎዳችሁም። እናንተስ ነገርኳችሁት ወይም ሰብስክራይብ አድርጉ ማለት ነው። ስለዚህ ከአሁን ኦቡን ውስጥ እኔም ላስገባና ኬኩ ደግሞ ደርሶ በስሎ ተመልሼ እመጣላችኋለሁ። ውድ ቤተሰቦቼ ወዳችኋለሁ፣ አከብራችኋለሁኝ። ለሰጣችሁኝ መልካም ኮሜንታችሁ ደግሞ እጅግ በጣም አመሰግናለሁ። ተባረኩልኝ፣ እግዚአብሔር አምላክ ይስጥልኝ እያልኩኝ ተመልሼ ኬኬ ይብሰልና ኦብላ አስገባ ነው ተመልሼ እመጣላችኋለሁኝ። እስከዛ ቸር ቆዩልኝ ኔ ወዶች ቤተሰቦቼ ኬኩ እንደዚህ በአማረ መልኩ በስሎልኝ ከች ብያለሁ ማለት ነው። ኦብኑ ተሞቀ ሰዓት አይፈጅብንም፣ ወደውን የሚደርስልን ማለት ነው። ያው እንዳልኳችሁ ሰዓት አይፈጅም፣ በጣም ቀላለው አሰራሩ ማለት ነው። እንደምትወዱ ተስፋ አረጋለሁኝ። የሌሙን የሊሙን ኬክ አሰራር ነው ዛሬ እየላችሁ የመጣሁት ነበረ። እንደምንትወዱት ተስፋ አረጋለሁ ማለት ነው። ይሄ ወረግ ቃለው ይሄ ካላችሁ በወረግ ቃል መስራት ትችላላችሁ። ሳህን አምጥቼ ግን ሳህን ላይም ሳረገው እንዴት እንዳላዘም አሳያችኋለሁ ማለት ነው። ይኸው እንደዚህ አነሳና ትንሽ በረግ ስላለልኝ እንደዚህ ይሄው እጄ ጋር ያሳየኋችሁ ማለት ነው። እዚህ ጋር ደግሞ ሳህኑ ምንም ነገር የሰራበት ራሱ የተሰራበት አይመስልም። ዘይትም መቀባት አይጠበቅባችሁም። ወረቃል አሪፍ ነው ለኬክ መስራት ማለት ነው። እንደዚህ አነሳዋለሁ። ወረቀቱ ቀስ ብዬ አነሳለሁ። አይዝም ማለት ነው። ቆንጆ ነው። እንደዚህ አውጣለሁኝ ምንም ነገር ይሄው ባዶ ነው። እንትን ብልልልኛል እንደዚህ በአማረ መልኩ ኬካችን ተጠናቋል ማለት ነው። እንደምትወዱት ተስፋ አረጋለሁኝ ማለት ነው። ሞክሩት። አሰራሩም ቀላለው፣ አይከብድም ማለት ነው። ማንም ሰው ሰርቶ ቤት ውስጥ በሚገኘው የመጣውን እንግዳ ወይ ደግሞ እንዳልኳችሁ ወደ ማታ ቡና አፍልተን ለማስተናገድ ምናምን ይሆናል ማለት ነው። አሁን ቆርጬ አሳያችኋለሁ ማለት ነው፣ እንዴት እንደሆነ ብስቡስ እንደሚል ወይ ደግሞ እስፍንጅ እንደሆነ አሳያችኋለሁ ማለት ነው ነው አንጥቼ ግን ማለት ነው ተና ቁረጤ በፊት ግን እንደዚህ ካርጋችሁ በኋላ ላይ ከተቆራረጠ በኋላ እኔ እዚህ ለሁን ሱስ የሚሰራ ሰው መስራት ይችላል። የተፈጨ ስኳር መድፋት ይችላል። እኔ ግን ሰዎቹ ጣፋጭ እንዳልኳችሁ አንደኛ ስኳር አድርጌበታለሁ አለው፣ ሁለተኛ ደግሞ ሴትዬ ስኳር አለባት አትፈልግም ማለት ነው። ስለዚህ አሁን እናንተ እንደዚህ ቁርጬ አሳያችኋለሁ። ምንም ነገር አላረግበትም። ገባ ብሎታል ግን ደግሞ ችግር የለውም ማለት ነው። ይኸው ይኸው ይዘላል ምንም ነገር የሚሆን ነገር የለም። ተቆራረጥ ነው። በኋላ ግን እንደዚህም የምንታቀርቡ ከሆነ እንደገና ደግሞ ሳህን ላይም ቆራርጣችሁ የምንታቀርቡ ከሆነ ሎሚ ሎሚ አይደለ ኬኩ ራሱ ሌሙን እንደዚህ አርጋችሁ መጠቀም ትችላላችሁ፣ ውድ ቤተሰቦቼ ማለት ነው። እስኪ ልቅመ አዎ በጣም የሚጣፍጠው ነው። የሚያምላችሁም እግዚአብሔርን በጣም ተወዱታላችሁ። እንደገና ደግሞ ሰዓት አይፈጅም፣ በጣም በቶሎ የሚደርስ ኬክ ነው ማለት ነው እና እኔም እየበላሁኝ ነው። ለእናንተም ሲደብራችሁ ከንስኮፌ ጋር ሊሆን ይችላል ከአረቦቹ ቡና ጋር እና ሰርታችሁ ሞክሩት፣ ብሉ ነው ምላችሁ ውድ ቤተሰቦቼ። ኬኩን አፌ ውስጥ አድርጌ እንዴ ላውራችሁ እናንተን እና በጣም ይጠማል። እውነት ነው፣ በጣም ይጣፍጣል። ጣፋጭ የማይወድ ሰው እንደውም የቡርቱካንም አሪፍ ነው፣ ግን ሌሙን ኬክ አሪፍ ነው። በተለይ ስኳር እነዚህ ያለባቸው ሰዎች ምናምን ስለማይጠቀሙ አሪፍ ነው ማለት ነው። ሞክሩ፣ ትወዱታላችሁ። ምርጥ ግዬላችሁ መጥቻለሁኝ ማለት ነው አሰራሩ ቀላል ግን የሚጣፍጥ ነው። በእርቱ ውድ ቤተሰቦቼ፣ አዲስ የሆናችሁ ሁሌ እንደምላችሁ ማለት ነው ለቻላኔ አዲስ የሆናችሁ ለቤቴ ማለት ነው እንኳን ደህና መጣችሁ እያልኩኝ ተቀብያችኋለሁኝ። ግን እናንተ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ አበረታቱኝ፣ ዩቱቤን አሳድጉልኝ እና ስለዚህ ሰብስክራይብ ደግሞ ያደረጋችሁልኝ፣ ኮሜንት አስተያየት የጻፋችሁልኝ፣ ላይክ ያደረጋችሁልኝ እጅግ በጣም አመሰግናለሁ ውድ ቤተሰቦቼ። የዛሬ ቪዲዮ እንደምን ተወዱት ተስፋ አረጋለሁ። እንደዚህ ያማረ የሌሙን ኬክ እየላችሁ መጥቻለሁ። ሞክሩት፣ ብሉ፣ ስሩና እናንተም ተወዱት አላችሁ እና በተረፈ መልካም ስራ ይሁንላችሁ። በርቱ። ሙቀቱ እንዳለ ሆኖ ስለሙቀት ያወርቻል ጠግም እኔ ሙቀት ስለማልወድ ሙቀቱ ነው ብዙ ጊዜ የሚያስጨንቀን። ደግሞ ይቻላል፣ የማይቻል የለም እና ውድ ቤተሰቦቼ ሰላማችሁ ይብዛልኝ። እግዚአብሔር አምላክ ሀገራችንን ሰላሟን ይመልስልን እና እናንተም ቸር ሰንብቱልኝ እያልኩኝ እሰናበታችኋለሁኝ። ሞክሩት። የዛሬ ቪዲዮ እንደተመቻችሁ ተስፋ አረጋለሁኝ ውድ ቤተሰቦቼ ባይ ያልኩ ቻ ሰንብቱ እያልኩኝ ዜ ላይ ሰናበታለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ ምርጥ ቪዲዮ ነው። ተመልከቱ፣ ተከታተሉት፣ ሰብስክራይብ አድርጉ፣ ኮሜንት፣ ሼር፣ ላይክ አድርጉልኝ። ተወደዳችሁት ማለት ነው። ባይ ማ ወዳችኋለሁኝ።